ሸት ንጉሴ ይባላለሁ ከደጀን ወረዳ ከገቢው ጽህፈት ቤት ነው የመጣሁት። የዛሬው የህዳሴ ግድብ ምርቃት ላይ በዚህ ልክ ወረዳው ፕሮግራሙ መካሄዱ እጅግ በጣም የሚገርም የሚያስደንቅና አይደለም ለኢትዮጵያ ህዝብ ቀርቶ ለአፍሪካ ህዝብ ራሱ ትልቅ ታሪክ ነው ብዬ ነው ገምተው በዚህ ደረጃ ላይ በዚህ ውስጥ በዚህ ውስብስብ በዚህ በጣም ከባድ ውስብስብ ችግር ውስጥ ወይም ደግሞ በተለያየ አስተሳሰብ ባለበት መሃል ውስጥ የእዳሴውን ግድብ አጠናቀን ለምርቃት መድረሳችን ከምንም በላይ ከምንም በላይ የሚያስደስትና ደስ የሚል ስሜት ነው የፈጠረው ብዬ ነው ማስበው። አዎ እንደዚህ አይነት ፕሮግራሞች ብዙ ጊዜ እንደ ኢትዮጵያ ውስብስብ ችግሮች ቢኖሩብንም የጀመርናቸውን የኢትዮጵያ ልዕልና ሊያስጠሩ የሚችሉ የኢትዮጵያ ልማት ሊያረጋግጡ የሚችሉ ግንባታዎች ወይም ደግሞ ማንኛውንም የልማት ስራዎች ከመስራት አንጻር እንዲህ አይነት በውስጥ ያሉ የተፈጣጠሩ ችግሮች የሰላም ጦቶች ሊገድቧት የምትችል ሀገር መሆኗን የሚያረጋግጥ ነው ብዬ ነው። ይሄ ግንባታ በመጀመሪያም ግንባታው መሰረት ድንጋይ ሲጣል የኢትዮጵያ ጠቅላይ ሚኒስቴር ነብሳቸውን ይማርና ክቡር ጠቅላይ ሚኒስቴር መለስ ዜናዊ። በራሳችን አቅም የምንገነባው ግንባታ በራሳችን ሙያተኛ በራሳችን የኢኮኖሚ አቅም የምንገነባው ግንባታ መሆኑን በመጀመሪያ የተረጋገጠ ስለሆነ አሁንም ከህፃናት ጀምሮ ከህፃናት ጀምሮ ከእናቶቻችን፣ ከጥቂት ገንዘቦችን ከመቀነት ፈትቶ አውጥቶ የተገነባ ግንባታ ነው። እና በዚህ ልክ የተገነባ ግንባታ በመሆኑ እጅግ በጣም የኢትዮጵያ ሕዝብ ኩራት ይሰማዋል ብዬ ነው ማምነው። ከምንም በላይ ግንባታ በእርግጠኝነት መናገር የምችለው የማንኛውም የኢትዮጵያ ሕዝብ ደም አጥንት የከሰከሰበት ዳግም ያደዋ ድል የተበሰረበት ግንባታ ስለሆነ ሁላችንም ከህፃን እስከ ደቂቅ ድረስ ትልቅ ደስታ ሊሰማን ይገባል ብዬ ነው ማስበው።